በጣም ድና የተከበራችሁ ውድ ዩቱብ ተከታታዮች እንዴት ናችሁ? ደግየ ናችሁ ወይ? አማናችሁ ወይ? እኔ የደመቁ ነኝ። ዛሬ እንዲው በዚህ ምንድን ነው በሚባለው ዩቱብ ነው በሚባለው ነገር መጥቻለሁ። ውድ ተከታታዮች እንደምትወዱኝና እንደምታደንቁኝ ያው ደመቁ ነኝ። እንዲው ከገጠሩ ክልል የመጣሁ እንዲው እንትን ነኝ ሴት ነኝ። ባካችሁን ተከታተሉኝ ውድ አድማጮቼ። እንደው ይሄ ከተማ ሰው ብዙም እንደው አይገባውም። እንደው ያነጋገሬ ላይገባው ይችላል ግን እንደሚገባችሁ ተስፋ አደርጋለሁ። ዛሬ እንደው እንደው እናንተዬ ይ እንደው እሑድ እኮ ነው። እንደው ይሄ እንደው ይሄ ከተማ ሰው እንደው እንደው እንደው ግልጥልጥ ብሎ ገላውን ጥሎ መሄድ ብቻ ነው ስራው። አረ አረ ኖር ነው እኮ እንደው በእኛ በገጠሩ እንደው ወደኛ አገሩ እንደዚህ ተገላልጦ እንዲህንን ባትና ጭን እያሳዩ ሚሄድ በእኛ ነውር ነው። እንዲው በጣም ነውር እንዲ በጣም እንዲ አካላት እኮ ማሳየት እንዲ ይሄ ገላ ማሳየት እንዲ ኖር ነው። ገላ እኮ የተከበረ ነው ክቡር ነው። ኧረ ይሄ ከተሜ ሰው እንዲው እኔ ግርም በሚል ሁኔታ ነው እማየው። እንዲ እንዲ ሀገራችን የማየኛ ሸጋ አይደለ ወይ እንዲህ በሚያምር እንዲህ በሚያምር ነጠላ እንዲህ በሚያምር ቀሚስ እንዲሁ ገላችንን ሽፍንፍን ብለን አይደል? እንዲ የገጠር ሳይግድልኝ ረይ ከተሜ ሰው እንዲ እንዲ ሰለጠን ብለው እንዲ እንዲ ትልልቆቹ ሴቶች ባይብሱ ነው። እንደ ወዳጆቼ እኔ እንዲሁ ከታዘብኩት ነገር ነው ምነግራቸው። እንዲ እንዲ በጣም እንዲ የከተማ ሰው እንዲ ግርም ነው የምለው በትልቆቹ፣ ባይብስ እንዲሁ ጨቅላዎቹ ትንንሾቹ በአን ችግር የለውም መቼም ልጅ ናቸውን ብለን እንለፋቸው። እንዲሁ እንደ ትልልቅ ሴቶች እንዲህ አርቃናቸውን ሲሄዱ እንደ ወተው እንዲሁ ይሄ ምንድነው ቲክቶክ ነው፣ ታክቶክ ታክተክ ነው። ታክተክ በሚለው እንዲሁ ሲንተከተኩ ሳያቸው፣ እንዲሁ እንዲሁ እኛ ሀገር እንዲሁ ሸጋ አይደለ? እንዲሁ እንዲሁ የገጠር ሰው እንዲሁ አዲያ ያለው እኮ የገጠር ሰው ሸግያ አይደለም። እንዲሁ አደቡን የበዛ አይደለም። እኛ እኮ ነውር ነው በሀገራችን እንዲገላ ማሳየት፣ እንደዚህ ያልሆነ ነገር ማድረግ፣ ኧረ በሀገራችን ነውር ነው። እንዲሁ እኛ በክብራችን አንደራደርም። እኛ ነውር ነው ገላን ጥሎ ሚሄድ ይሄ ምናምን ተገላልጦ ሰውነትን ጥሎ ሚሄድ በእኛ ነውር ነው። አይወድ የዲም ባካችሁ። እንዲሁ እኔ የምለው ነገር ቢኖር እንዲሁ አሁን እኮ እነሱ እኮ አወቅም ብለው እኮ ነው አቀናል አምሮብናል ብለው እኮ ነው የሚጃጃሉት እንዲያው ምን ምን መጋጃ መጋጃ የሚያክሉ ሴቶች እንዲያው ባዶአቸውን እንዲያው እንገጅ እንገጅ እንገጅ ሲሉ ሳይ እንዲያው እኔ ኧረ በጣም ነው ማፍሮ እኔ እንዲያው በክብሬ እንዲያው እዛው እዛው ሀገሬ እመለሳለሁ እንጂ እኔማ እዚህ ከተማ ያልፍልኛል እንዲያው ከተማ ሰው ሳልጠኛ ደህና ስራ ሰርቼ እመለሳለሁ ብዬ ከሀገር ወጥቼ እንዲያው የማየው ሁሉ ምንም እንዲሁ በትልቁ ቫይብስ ነው ወዳጆች፣ በጣም እኮ ነው የሚገርመው። ኑሮ ያሰኛል። እኛ እኮ እንዲሁ ትልቁን ጋሽ ትንሹ እንዲያውም ጋሽ ወንድሜው ወይ በማለት በመከባበር የምንኖር ማህበረሰቦች ነን። እኛ የገጠር ሰዎች እንደዚህ የተጨመላለቀ ነገር እኛም አንወድም። እኛ ማረስ መብላት መጠጣት እንግዲያ ክብር ነው በሀገራችን። እኛ ሀገራችን እንግዲያ ሲመጣ እግር አጥበን እግር ስበን ጉልበት ስመን አልጋችንን ለቀን ነው የምናስተኛው። ይህ የከተማ ሰው ምግቡን ይደብቃል። እንዲህ በቃ ሲበሉ ከደረስክባቸው ራሱ ይደብቃል። ውይ ውይ! እንዲያው እንዲያው ሀገራችንንማ የሚመስል ገጠርንማ የሚመስል ነገር የለም። እንዲያው ሁሉ ነገር ከኛው ነው። እውነት እሸቱም ቢሆን አቅርበን ወተቱን ቢሆን አቅርበን፣ ነው እኛ የገጠር ሰዎች። ግን ይህ ሀተማ ሰው እንዲሁ የሚገርም እኮ ነው። እንዲ አጅብ የሚያጅብ እኮ ነው። እንዲሁ ምንም በቃ እንትን የሚባል የላቸውም። ይሉንታ የሚባል ነገር አያውቁም። እፍረት እፍረት ጭራሽ የለባቸውም። እኔ እንዲው ግርም ያለኝ እሱ ነው። አረ እኔ እዛው ሀገሬ በመለስ ይሻለኛል። እዛው እዛው ሀገሬ በቃዬ፣ በመንደሬ፣ በተከበርኩበት ሀገሬ እዛው እንዲሁ በክብሬ ብሞት በክብሬ ብኖር ይሻለኛል እዛው እንዲው እዛው አግብቼው ልጄ ልጆችን መሬቴን እያረምኩ እያረስኩ ብኖር እንደዛ ነው የሚሻለኝ። እንዲው ጉድ ጉድ እኮ ነው እንዲው፣ ወዳጆች ስንቱን አየሁ። እንዲው ይሄ መሄድ ብዙ ያሳያል። አረ ብዙ ያሳያል። እንዲው የሚያሳየው ነገር የለም። እኔ ከታዘብኩት እንዲው ነገር ቢኖር ይሄ ከተማ ሰው ይሉንታ የሚባል አያውቀውም። ኧረ ኖር የሚባል አያውቀውም። ትልቂቱ ሴትዮ ይሄንን ግሏ ላይ ልጥፍ ያለ ነገር ለብሳ ይሄንን እንዲህ እንዲህ እንዲህ መገጅ መገጅ መገጅ ትለዋለች። አረ ኖር ነው። በኛ በኛ እኮ የተከበረ ገላ እኮ ክቡር ነው እናንተ፣ ክቡር ነው፣ ኖር ነው። ገጠር ላይ ክቡር ነው፣ ሁሉ ነገር ትልቅ ሰው ክቡር ነው። ታላላቆቻችንን በማክበር ነው የሚያድግ ነው፣ የኖር ነው። ያው ያገሬ አገሬ ይሻልምን። እኔ ደሞ ሰለጥናለሁ ከተማ ገብቼ ብዬ እንዲሁ እንዲሁ የተጃጃለ ሀገር መጥቼ ያረፋልኩ እዛው እንዲሆነ ናይ ወይ ጋር ነጋሽ ወዮ ጋር መለሳለ ወረ እዛው የአገሬን እንዲ ልጅ አግብቼ ዛው እዛ እርሻን እያረስኩ እዛ አረሜን እያረምኩ ልጆችን ውልድ እያረኩ ብሎ ይሻለኛል። እንዲ እንዲ ይህ ደግሞ ይሄ ወደ ማነትስ የሚባል ሀገር አለላችሁ። ሰው ይሄድያል፣ ይሄድያል እንዲ ሄ አረብ ሀገር ነው። አረብ ሀገር ወደዛም አስቤ ነበረ። እንዲሁ ደግሞ በፎቅ ይጥላሉ ምን ያደርጋሉ? ውሃ ሙቅ ይጠላሉ። ደሞ ባሏን እንዲ አርገሽ ካየሽባት አሉ አረቧ ይዛ ገባ በፎቅ ላይ ተወረውራል። እንዲ ዛኔ ያያ ከሊማ ነው ያያ መሐመድ የሚይ እንዲ ያለም እንዲ ህዲ ያዛ ወሮሮዋት እግሯ ተሰብሮ መጣች ሲሉ እንዲ፣ ይሄን አረብ ሀገር የሚባለ መፈሩ አለው እንዲ ወዳጆች፣ እንዲ ምን ትመክሩኛላችሁ እስኪ? እንዲ ደመቁ የእናንተን ምክር ስለምትፈልግ እንዲ ወደዚህ ወደ አረብ ሀገር ሂጅ መቀየርንም ፈልጌ ነበር። እኔማ እንዲው እዚች ሀገሬ ላይ ወደ ከተማዋ እንዲው መጣ ብዬ እንዲው እንዲ ሰው ሰልጠን ብዬ አምሮብኝ እንዲሁ ይሄንን ተባንን ልብሴን ገዝቼ አምሮብኝ የሀገሬን ሰው ለማስቀናት ብዬ ብመጣ ምንም አልተመቼኝም። ያ ሰው ጋር መግባባት አልቻልኩም። እንዲ በሁሉ ነገር ልንግባባ አልቻልም እንዲው ከምኑ እስከምኑ ከምኑ ልንግባባ አልቻልኩም። እንዲው ስለዚህ እንዲሁ ምን ትመክሩኛላችሁ? እባካችሁን እንዲ ወደዚህ ወዲ ወዲ አረብ ሀገር የሚባለውም ለመሄድ አስቤ ነበር። እንዲ ሰው እንዲ አባቴንም እናቴንም ቤት ቆርቆሮ የተቀይራለሁ ብዬ አስቤ ነበር። ግን እንዲ ምን ትሉኛላችሁ? ደግሞ እነዚህ አረቦች የሚባሉት እንደዚህ ምግብ ይቆልፋሉ ቤት ቆልፈው ይሄዳሉ። ያሉ ደግሞ የምትታይ የሚያዩባትን ነገር አለች አሉ። ምንዲና ስሟ የምታረጉትን ሁሉ ታያለች አሉ። የምትሰሩትን፣ የምትበሉትን እንዲው ታያለች አለች። እኛ አንዲት ከኛ ቀይ የሄደ ልጅ ነበር ስታወራ ሰምቼ፣ እንደው ያችን ስለሰማ ፈራ። ወዳጆች፣ እንደው ወደዚህ ወዲያ አረብ ሀገሩ ማስቤ ነበር። እንዲሁ የኔ ነገር ምንም አልተሳካልኝ። እንደው ምን ትመክሩኛላችሁ? እስቲ እንዲው ከዚህ እንዲው ወደ እዚህ ሀገራችን ይሻላል ብላችሁ ነው? እንዲሁ ሀገር ለቆ መሄድ ወደ ሌላ ወደ የሰው ሀገር ሂዶ ያልፍልኛል ብላችሁ ነው? እዚሁ እዚሁ በሀገሬ በሚያወሩት ቋንቋ እና በሚሆኑት ነገር ያልተገባባሁ ሰው ይሄ በማነት ስየው ቋንቋ እንዴት ይገባኛል ብላችሁ ታስባላችሁ? ወዳጆች እስቲ እንዲው የእናንተ ምክር እንዲው እንዲህ ሰው እንዲህ ሰው ለአባቴም ቆርቆሮ ቤት ብሰራለት ለእናቴም እንዲህ ሰው እንዲ ይሄንን ምን የመሰለ ሀደሬ ሻሽ ይልካሉ፣ እንዲው ይልካሉ ይልካሉ። ምንገዛችለት ነው ያያከሌ ልጅ የሚባለው። እንዲዛ ማድረግ እፈልግና ግን እንዲው እንዲዎች አረቢቱ ክፉ ናት ሲሉኝ እፈራለሁ። ምን ትሉኛላችሁ? እንዲያው ልሂድና ልሞክረው እኔም እንደ ሰው ሰው ልሁን፣ እኔም እንደው ቤተሰቦችን ልቀይር፣ ወንድሞችንም እንደው እንዲው አባቴ ያለው አንድ በሬ ነው። እንዲው ጥንድ ላርግለት እልና አስብና ደግሞ እፈራለሁ። እንደው ምን ትመክሩኝ ያላችሁ ህጄ ልሞክረው ብላችሁ ትሉኝ ያላችሁ እንዲው እኔ እኔ እንዲው ዲንጉጥ ነይ ብታዩኝ፣ እንዲው የሆነ ቆጣ ሲሉኝ አልወድም። እኔ እንዲው ፊት ራሱ ጠቆር አድርጎ ሰው ካየሁ አልወድም። መወደው ነገር ቢኖር ሰው ልጅ እንዲያው ፊቱ ከፊት ፊቱ ከፊቱ ፍትፍቱ የለየለ አገሬ ሰው እንዴ እዚህ አይነት ነገር ወድ ያለው እንግዲህ እነዚህ አረቦች ሲያዋቸው በዚህ በምንድ ሲያው በሚለው ሳያቸው ነጫጮች ናቸው፣ ያምራሉ፣ አያስፈሩም። እንግዲ ግን እንዲሁ ክፉ ናቸው እያሉ ያስፈራሩኛል ወዳጆች። እንዲሁ ምን ይሻለኛል ታዲያ? እንደው ወደዚያው ወደ ገጠርሽ ከነ ፌስታለሽ ተመለሽ ነው የምትሉኝ፣ ወይስ ወደዚህ ወደ ወዲ ሚከዲው ሀገር ሽጅ ሻንጣ፣ ሌላ ሌላ ነገር ይሄ ቀጭቋ የሚጫማ ለብሽ ልምጣ? እንዲሁም ምን ትመክሩኝ ያላችሁ የእናንተ ምክር ጠብቃለሁ፣ ወዲያጆቼ በቀጣይ ደግሞ እንግዲህ ወደዛም ወደ ተተሻገርኩ ጣያ ወቶልኝ እንዲሁ ወዲዚ ወዲ የምትባለ ወዲ አረብ ሀገሩ ከሄድኩ እንዲው ነግራችኋለሁ። በቀጣዩ ስመጣ ደግሞ በቀጣዩ እናንተ ማበረታቱ በድጋሜ በዚቹ በምንድ ሴትየዋ ስመጣ እነግራችኋለሁ፣ የደረስኩበትን እናንተም እንዲሁ በድዋም ሆነ በጾለትም አትርሱኝ ወዳጆች እላችኋለሁ። በሰላም የምትፈልጊውን ያሳካልሽ በሉኝ፣ ወይ ደግሞ ወደ ሀገርሽ በክብርሽ ተመለሽ ብላችሁ ድዋ አድርጉልኝ። በተረፈ በደህና እንገናኝ። አገሩንም፣ ጣያውንም፣ ከብቱንም ሰላም ያደርግልን፣ አገራችንንም ኢትዮጵያን ይጠብቅልን። እንዲህ ቤተሰቦቻችንንም ወላጆቻችንም ያቆይልኝ። ይህነው የምለው አብሬያችሁ የነበርኩት ደመቁ ነበርኩኝ። ደመቁን ከወደዳችኋት በኮሚንትና በእንትን ጎበዝነሽ ብላችሁ ጻፉላት። ባይ ባይ ወዲያችኋለሁ። ስለያችሁ ወንባ። ቻው ቻው ውዴዎች ዬ